አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዚያ 11 በዚች ዕለት የከበረች የነጻችን እመምኔት ታውድራ አረፈች። አረፈች። ይህችም ቅድስት ከእስክንድር የአገር ከታላላቆች ባለ ጸጎች ወገን ናት። ወላጆቿም ክርስቲያኖች ናቸው። እነርሱም ዋጋው ብዙ በሆነ በወርቅና በብር ያጌጡ ነበሩ ልብሶችን አሰሩላት። ከእርሷ በቀር ልጅ ስለሌላቸው ሊያጋቧት እነሱ ያስባሉና እርሷ ግን የምንኩስና ልብስ ለብሳ በክብር ባለቤት ክርስቶስም ልትጋደል ትወዳለች። መከራ መስቀሉን ልትሸከም ትወድ ነበር። የዚህን የኃላፊውን ሰርግ አልፈለገችም። ከዚህም በኋላ የወላጆቿን እቃ ገንዘብ ወስዳ የሚሸጥላት ሰጠችው ለሚሸጥላት ሰጠችው፣ ለድሆችና ለምስኪኖችም መጸወተች። በቀረውም ከእስክንድሪያ ውጭ በስተ ምዕራብ አብያተ ክርስቲያናትን አነጸች። ወደ እስክንድሪያው ሊቀ ጳጳሳት ወደ አባትና ቴዎስም ሄዳ ራሷን ተላጭታ ከእርሱ ዘንድ መነኮሰች። ከደናግል ገዳማትም ወደ አንዱ ገብታ በገድልም ተጠምዳ ጽኑ ገድልን ተጋደለች። አምላካዊ ራእይንም ታይ ዘንድ ተገባት። መላእክትን ታያለችና የሰይጣንንም የሰይጣናትን ስራቸውን ለይታ ታውቃለችና ሊሰሩ የታሰቡትንም የምታውቅበትና የምትፈትንበት እውቀት ተሰጣት። ቅዱስ አትናቴዎስን በእርሷ ፈጽሞ ደስ ይለው ነበር። ወደ እርሱም ይጠራታል፣ እርሱም ሊጐበኛት ወደ እርሷ ይሄዳል። ሀሳቧንም ትገልጥለታለች፣ እርሱም የጠላት ዲያብሎስን ወጥመዱንና ምታቱን ያስገነዝባታል። በመንበረ ሲመቱ ከእስክንድርያ ባሳደዱትም ጊዜ ብዙዎች ድርሳናትን ጽፎ ላከላት። ይህቺ ቅድስት እጅግ እስከ አረጀች ድረስ ኖረች። በመንፈሳዊ ተጋድሎም የጸናች ናት። እርሷ ከአምስቱ ምስቱ ሊቃነ ጳጳሳት ተምራለችና ሊህም ለእስክንድሮስ፣ አትናቴዎስ፣ ጴጥሮስ፣ ጢሞቴዎስ፣ ቴዎፊሎስ ናቸው። ይህችም ቅዱስ በላይዋ ባደረ በመንፈስ ቅዱስ ጸጋ ጥቅም ያላቸውን ብዙ ድርሳናቶችን ደረሰች። እንዲህም ብለው ጠየቋ ሰው ተርታ ነገር ቢናገር ዝምበል ቢሉት ወይም እንዳይሰሙት ጆሮአቸውን መክደን ይገባልን? እንዲህም ብላ መለሰች። ምንም ሊሉት አይገባም። ነገሩ ደስ እንዳላቸው ሆነው ዝም ይበሉ እንጂ ሰማይዱን በፊት ቢያኖር በላይዋን በጎ የሆነና ብላሽ የሆነ ምግብ ቢያኖር ይህን ብላሹን ከኔ ዘንድ አርቀው አልሻውም ልትለው አይቻልህም። መጥፎውን ትተህ ከምትፈልገው ትበላለህ እንጂ ያለ ትትና ያለ ጾምና ጸሎት ሰይጣንን ድል የሚነሳው የለም። መላ ዕድሜዋም መቶ አመት ሆነዋት በሰላም አረፈ። ጸሎቷ በረከቷ ከኛ ጋራ ለዘላለሙ ይኑር አሜን። ሰላም ለታወጥራ ዘሀነጸት ጠረጴዛ ለብሩር ወወርቅ እንዘተሰይ ጣራዛ እስከ ደናግል ተስህባ በበዘዚ አሃ መዓዛ ወሰላም እብ ለፍሉጠ ግዕዝም ግዕዛ ለኤጲስቆጶስ ዮሐንስ ዘጋዛ። በዚችም ቀን የጋዛ ኤጲስቆጶስ የዮሐንስ መታሰቢያው ነው። ደግሞ የእስክንድርያው የአባ በኪሞስ የስምዖንና ዘለምጽና የመኮንኑ የታወድራ መታሰቢያቸው ነው። እግዚአብሔርን በጸሎታቸው ለዘላለሙ ይማረን አሜን። አንድ አምላክ በሚሆን በአቦል በመንፈስ ቅዱስ ስም ያዚያ 12 በዝች ቀን ኢየሩሳሌም የጲስቆጶስ አባ ለእስክንድሮስ አረፈ። በዚችም ቀን የሀገረ ጠመው የጲስቆጶስ የከበረ እንጦንስና የአውሳኒወስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለሙ ይኑር አሜን። በዚችም ቀን መጥምቆ ዮሐንስ የተገለጠላቸው ጋይዮስ እና ኤስድሮስ አረፉ። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። ዛቅረብኩማ ይሌታ ዘኪራ ይላፈም ለተጸምዱ ከዘልፈልላ አነብተወክዜቴ መጻፈ እንተረሰይ ከእግዚኦ ጸሪቀ መበለት ኩፈ ምላ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማይቶ ወጻድቃን ወመላይት ጉሃ እንደ ናግላዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊሂቆን ውስ ህጻን

ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምሬህ ነው። በዚያን ዘመን የእግዚአብሔር ጸጋ ሳይሰጠው በፊት የእግዚአብሔር ቸርነትን እየለመነ ከመላእክት የዜማ ድምፅን ሰምቶ በጣዕመ ዝማሬው ኢትዮጵያን የዜማ ባለቤት ያደረጋት ያሬድ የሚባል ካህን ነበረ። ይህ ያሬድ በግብረ ክህነት እያገለገለ ሳለ አንድ ሰው በእርሱ ላይ በጠላትነት ተነሳበት። እርሱም በዚህ ነገር እያዘነ ቆይቶ ከዕለታት በአንደኛው ቀን ሰውየውን ለመግደል አስቦ ጦሩን ይዞ በመንገድ ዳር ባለ ጉድጓድ አሸምቆ ደፈጠ። ጌታ ኢየሱስም በያሬድ ልቡና ውስጥ ያለውን አውቆ ከኤዶም ገነት በስላሴ አምሳል ሦስት አዕዋፍ ወደ እርሱ ላከ። ከዚያም ሦስቱም አዕዋፍ ያሬድ በቆመበት ወይም በሸመቀበት ቦታ ፊት ለፊት በአየር ላይ ቆመው ከሦስቱ አንዷ ወፍ በሰው አንደበት እንዲህ ስትል ተናገረችው። ያሬድ ሆይ ሰውን ለመግደል ለምን ታስባለህ? ክህነትህ ትፈርስ የለምን? በቅዱስ ወንጌል እግዚአብሔር ትእዛዝ ጠብቃት ሕይወትንም ለማግኘት የምትፈልጉ ከሆነ ነፍስ አትግደሉ ተብሎ የለምን ተብሎ የለምን? ይልቁንም ክህነት ከዚህ ዓለም መንግሥትና ክብር ሁሉ እንደምትበልጥ አታውቅምን? ያሬድ ሆይ አንተ ብፁዕ ነህ፣ አንተን የተሸከመች ማኅፀን የተባረከች ናት አለችው። ቅዱስ ያሬድም ይህን ቃል በሰማ ጊዜ ወደ ሰማይ አቅንቶ እሊያ ሦስት አዕዋፍ ተመለከተና እናንተ እናንተ በሰዋ እንደበት የምትማሩ አመጣጣችሁ ከወዴት ነው ብሎ ጠየቃቸው። በዚያም ጊዜ ከሦስቱ አእዋፍ አንዷ ከሀያ አራቱ ካህናተ ሰማይ ማህሌትን ትማር ዘንድ እንነግርህ ከኤዶም ገነት ወደ አንተ ተልከን መጥተናል አለችው። ይህንንም ከተናገሩ በኋላ እኒ አእዋፍ ከእርሱ ተሰወሩ። በዚያም ጊዜ ቅዱስ ያሬድን የእግዚአብሔር መንፈስ ወደ ሰማይ ያስነሳውና የሰማያውያን እምቢልታና የመሰንቆ ድምፅ እንዲሁም ቅዱሳን መላእክት በአሸናፊው በእግዚአብሔር ዙፋን ዙሪያ ቆመው፣ ሰማያውያን መላእክት፣ ምድራውያን ረቂቅ፣ አዳም የፈጠረ እግዚአብሔር ምስጋና፣ ለእግዚአብሔር ምስጋና ይሁን እያሉ ያለማቋረጥ በታላቅ ድምፅና በጥዑም ዜማ ሲያመሰግኑ በሰማ ጊዜ እርሱ ካለበት ስፍራ እነርሱ ወዳሉበት ዘሎ ሲገባ ዘሎ ሊገባ ወደደ። ነገር ግን አልቻለም። ዳግመኛም እሊያ አዕዋፍ ወደ እርሱ ተመልሰው ተመልሰው መጥተው ከሶስቱ አንዲቱ አዕዋፍ ያሬድ ወይ የሰማኸውን አስተዋልህን? ብላ ጠየቀችው። እርሱ ግን አላስተዋልኩም ሲል መለሰ። እርሷም እንዲያውስ እንዲህ የእግዚአብሔር ምስጋና ትጣራ ዘንድ እኔ ነግርሃለሁ፣ ይኸውም የጌታ የኢየሱስ ክርስቶስ ቅዱስ ስሙ ነው አለችው። በዚያን ጊዜ ቅዱስ ያሬድ ልቦና የመልካም ነገርን አውጥቶ ተናገረ በማለት ከሀያ አራቱ ካህናተ ሰማይ ስብሐተ ማህሌትን በየወገኑ ተምሮ ከቀኑ በሦስት ሰዓት ቀድሞ ወደ ነበረበት መልአክ እግዚአብሔር መለሰው። በዚያም አኳኋን ቅዱስ ያሬድ ወደ ሰማይ ተነጥቆ ከኪሮቤልና ከሱራፌል ሰባተ ማህሌትን ተምሮ ከተመለሰ በኋላ አክሱም ከተማ በምትገኘው ወደ ጽዮን ቤተ ክርስቲያን ሄደ። ከዚያም ከቤተ ክርስቲያኑ ገብቶ ከታቦተ ጽዮን ፊት ቆመና ን ከፍ በማድረግ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። ከጽዮን አስቀድሞ ሰማይን ፈጠረ። ዳግመኛም ለሙሴ የድንኳን ስራ አሳየው በማለት በግዕዝ ቋንቋ የተናገረው ዜማ አሰምቶ ተናገረ። ዳግመኛም የእግዚአብሔር የሕጉ ታቦቱ ይችውን ታቦተ ጽዮን ካለችበት መቅደስ ገብቶ ሁለት እጆቹን በታቦቱ ላይ ዘርግቶ ቅድስት ነሽ፣ ብጽህት ነሽ የተመሰገንሽ የተባረክሽ ነሽ ክብርት ሆይ የከበርሽና ከፍ ያልሽ የብርሃን መውጫ የሕይወት መሰላል ነሽ አምላክን የወለድሽ መቤታችን ድንግል ማርያም ወይ ከተለዩት የተለየሽ የመለኮት ማደሪያ ነሽ የሚለውን እስከ መጨረሻው ዘሩና ዜማውን ደረሰ። ቅዱስ ያሬድ እንዲህ እያለ በግዕዝ ዜማ በሚያዘምበት ጊዜ በሚያዜምበት ጊዜ አንድ ክንድ ያህል ከሰማይ ወደ ሰማይ ከፍ አለ። እጆቹንም ዘርግቶ እግዚአብሔርን አመሰገነ። ከዚያም በኋላ ካህኑ ያሬድ ከቤተ ክርስቲያን ወጥቶ አራቱ ደቀ መዛሙርት ተከትለውት በጸለምት ውስጥ በምትገኘው ወደ አንድ ገዳም ለመሄድ ሲጓዝ የአክሱም ጽዮን ካህናት እስከ ተከዜ ወንዝ ድረስ ሸኙት። በዚያም ጊዜ እጅግ ባማረ ጣዕመ ዜማው ድምፁን ከፍ አድርጎ በሁሉ ላይ ጸንታ የምትኖር የእግዚአብሔር ሰላም ዘወትር ከሁላችሁ ጋር ትኑር ብሎ የመሰናበቻ መዝሙር ዘመረ። ካህናቱም ይህንን ቃል ሰምተው መሬድንባን አለቀሱ። እርሱም ከእነርሱ ጋር አለቀሰና ተሰነባበቱ። ካህኑ ያሬድን በጾም በጸሎት ተወስኖ በሚኖርባት ገዳም ውስጥ በየአይነቱ ዜማን ማስተማር ጀመረ። ተማሪዎቹም ጣዕመ ዜማ የደረሰውን ድርሰት ሁሉ ይጽፉ ነበር። በዚህም አይነት እግዚአብሔርን ከማገልገል ጋር መላይክትም በየጊዜው እየጎበኙ በጾምና በጸሎት ተጠምዶ ከሀያ ሁለት ዓመት ሀያ ሁለት ዓመት ኖረ። ተጋድሎውንም ፈጸመ። ከአሁኑ ያሬድም ከዚህ ዓለም የሚለይበት ሰዓት በደረሰ ጊዜ ኢየሱስ ክርስቶስ ተገልጾለት፣ ወዳጄ ሆይ ቀድሞ በሰማይ ያለ የመላእክት ሥርዓተ ማኅሌት እንድታይና ወደ ወደ ምድር አስተላልፈህ ይህንኑ ዜማ እንድትመሰርት እንደ ወደዱ ሁሉ አሁንም ከዚህ ዓለም በምትለይበት ሰዓት እኔ ዳግም ተመልሼ በመጣበት ጊዜ ከካህናተ ሰማይ ሄሮድስ ደማቸው ካፈሰ ህጻናት ጋር በደብረ ጽዮን ትዘምር ዘንድ ሰማያዊ የክብር አክሊልና የብርሃን ልብስ ተዘጋጅቶልሃል ብሎት ጌታ ኢየሱስ ክርስቶስ ወደ ሰማይ ከእርሱ ጋር በምስጋና ኢየሱስ ክርስቶስ ወደ ሰማይ አረገ። ለእርሱም ክብር ምስጋና ይሁን።